ጋሽ ጸጋ የደወሉ ብሎ ስልክ የሚሰጥሽ ነው። ከሌላ ወንድ ቀፍለሽ መታመጩን ገንዘብ ቢሉን የሚከፍልበት ነው ወንድ አይደለም። ዝም ብሎ እንትን አለው ብልት ሊኖረው ይችላል፣ ወንድ አይደለም። ወንድ ልጅ ሴት ልጅን ሴት ልጅን ሂጅና ሸቀለሽ አምጪ፣ ተሳድበሽ ገንዘብ አምጪ ብሎ ሚልክ ወንድን ያላቀ ራሱን ደብቆ አንቺን ለካሜራ አጋፍጦ አንቺን ተሳዳቢ አድርጎ አንቺ ቀፍለሽ በምታመጭው ገንዘብ ቢሉን የሚከፍል ወንድ አላቅም። አንቺን ህሊና ላይ ሳይሰራ ቆንጆነትሽን ስላልነገረሽ ሰልፍ ስቲምች ላይ ለአምስት ዓመት ሙሉ ስላልሰራበት ራስሽን ቆራርጠሽ የዳያቤቲክ በሽታ በሽተኞች መድኃኒት ወስደሽ ዓይንሽ ሊጠፋ ሲል ያቆምሽ ዛሬ ደግሞ የሰሙዎች ከራስሽ አንደበት ብርሃንሽ ሽ ሊጠፋ ሲል ኢንሱሊን ሜዲኬሽን ያቆምሽ። እሱ ሊናሽ ላይ አልሰራ፣ ሰልፍ ስቲምሽ ላይ አልሰራ፣ ምን ያህል ቆንጆ እንደሆንሽ አልነገረሽም። እሱ የሚፈልገው አንቺ ወተሽ ተሳድበሽ የምታመጪውን ገንዘብ ነው። የአንቺ የህይወት ቫሊው ጭንቅላትሽ ላይ ከምታረጊው ዊክ ሜካፕ ከዛም በኋላ የፕላስቲክ ሰርጀሪ ኤክስፐንስ፣ ከዛ ሌላ ህይወት ቫሉ የለሽ። አምስት አመት ቦይ ፍሬንድ፣ በአምስት አመት ምን አሳደጋችሁ እስኪ ንገሪ። በአምስት አመት ውስጥ ምን አደጋችሁ? እናንተ ምን አደጋችሁ ንገሪኝ። በልጆቿ ምላ ምናምን ላልሽኝ፣ ከነገር ያልሽኝ፣ እኔን ከነካሽኝ፣ እኔ ጃርት ነኝ እዋካለሁ እኔ አልነካሽም ሳደንቅሽ ነበር ነካሽ በልጆች የማልኩት ካራክተርሽን አሁን አሳሲን አላረግም በሀሰት እንዲነሽ አለልሽም ግን ግን ቤታዬ ሰልፍ እስቲም የለሽ በራስ መተማመን የለሽ ኮንፊደንስ የለሽ ቆንጆ ነኝም ብለሽ አታስቢ ኦኬ በዚህ ልጅነት ሳትወልጂ ባልወለደ ገላሽ ላይ ሰርጀሪ የተሰራሽ እኮ ነሽ። ስበሽ ብትወልጂ እንደ እንደኛ ደግሞ ወልደሽ እንትም ይኖርብሽ፣ ፖርጭ። ለማንኛውም አብሮሽ ያለው ወንድ ሰልፍ ስቲሚሽ ላይ አልሰራብሽም፣ ቆንጅናሽን አልነገረሽም፣ ስለ ቁንጅናሽ አልነገረሽም። ገረዶች ውጡ፣ መብረቆቹ ከረዶቹ ውጡ። እናንተ የእናንተ ግብ በቃ ለእሷ መሳደብ ብቻ ነው። የአንድ ተሳዳቢ ከረዶች የተሳዳቢ ሴት ሂዱ። ወይ ጠላ ቤት ክፈቱ፣ ሀገር ቤት ግቡና ጠላ ቤት ክፈቱ። ወይ እዚህ ምንድን ነው ይሄ ሰንቡሳ መጥበሻ ቺፕስ ሽጡ። ውጡና ወይ ምንድነው? ምንድን ነው የሚባለው? ወይ ደሞ እርጥብ ነው የሚባለው የድንች በርገር እሱን ምናምን ሀገር ቤት ግቢና ሽጪ። ኦንላይን ዲፕረስድ ስትሆኝ የሌላ ሴት ተሳዳቢ ሴት ገረድ የማዳምም ገረድ ሆነች፣ የቤታዩም ገረድ ሆነች። እንዴት ትችሉታላችሁ? ያ ሀገር ቤት ግቢ አርጅተሻል። አብዛኞቹ ፓስቲ ምናምን ሽጡ። ሀገር ቤት ምናምን ቤት ክፈቱ ወይ መልኩ ካላችሁ እንደነ ዲቦራ ገላችሁ ሽጡ። ገረዶች፣ አርጅታችኋል አብዛኞቹ ፎቶዎቻችሁን እያየሁ ነው፣ እያጠራቀምኩ ነው። ያረጃችሁ በሰው ሀገር ሀገር ቤት ግቢ እንደ ኩዮጭሽ ተዳሪያዢ ኑሪ። ገረዶች፣ የራሳችሁን በራስ መተማመን የሌላችሁ የእናት አባትሽን ፎቶ ከማድረግ ይልቅ የአንድ ቆሻሻ ሰልፍ እስቲም የሌላት ለራሷ ክብር የሌላት ሴት ግርድናን ተቀበላችሁ መክሌት አድርጋችሁ ብትንቀሳቀሱ በጌታ ኢየሱስ ስሙጡ። እንደ ኩዮች ጓደኞችሽ ሀገር ቤት ትዳር ይዘዋል፣ ወልደዋል፣ ምናምን እየኖሩ ነው። ኑሩ። አንቺ ከኩሽና ውጭ ኩሽና ቁጭ ብለሽ አትሳደቢ። ፎቷቹን እያጠራቀምኩ ነው፣ ቢኮዝ እኔ ዲሞግራፊውን መስራት አለብኝ። የቤታ መብረቆች ምን አይነት ሴቶች ናቸው ሚለውን መስራት አለብኝ። እሱን ደግሞ አሳያቸዋለሁ። ዲሞግራፊውን ሰርቼ አሮጊስ ሴቶች በግ አይደሉም። በግ ክብር አለው። በግ እኮ በመጽሐፍ ቅዱስ እኮ በጣም ክብር አለው። ኢየሱስ ክርስቶስም እኮ እንደ በግ ተመስሎ ነበር። ኦኬ፣ መብረቆች ቢጫዋ እንደዚህ ያላችሁ ወይ እሷን ፎቶ ይዘሽ የምትሽከረከሪ ሀገር ቤት ግቢ። ኦኬ፣ ጓደኞችሽ ህይወታቸውን እየመሩ ነው። ከማዳም ኪችን ውጭ ኪችን ቁጭ ብለሽ ኦንላይን ምድር ላይም ግርድና እንደ መክሊትሽ አድርገሽ አርገሽ አትቀመጭ። ለማንኛውም እናንተ ሌሎቹ ሌሎቹ የሚፈሩ አሁን ኪዱን። ስሰድቦ ታለቅስላቸዋለች ታለቅስላቸዋለች። ለእናንተ ዲሞግራፊሽን ሰርቼ ምሰድቡኝን ገብቷቸል ምሰድቡኝን ስክሪንሻት አርጌ አምጥቼ ደግሞ ስላይድ ሾው የቤታ መብረቆች ቀን ለእናንተም ተርፋለሁ፣ ታያላችሁ። ጌታ ምስክሬ ነው። ለጓደኞችም ነግሬያቸዋለሁ። የቤታ መብረቆችን እስክሪን ሻት እያረጋችሁ ቴሌግራም፣ ሌላ ኩልም እያለሁ እስከነስምሽ አለቀ። ያ ህይወታችሁን ነው። በእናንተ ቤት ለእሷ ተሳድባችሁ የጠቀማችኋት መስሏችኋል። ማናት ፈቷን? እኔ ከልጆች በፊት እንደነ ቤታ እድሜ እያለው ማለት ነው፣ ሳልቆራረጥ ስራ ሄድ ነበር። እዚህም ቀፋ ያልነበርኩም። የሰውን ባል ፍለጋ ቲክቶክ ወይ ኢንተርኔት ላይ አልመጣም። የሰውን ባል ኪስ እና ክሬዲት ካርድ ፍለጋ አልመጣም። ግን ስስሚ። ኦኬ ለማንኛውም ውግሽን፣ ቀየሪ አለምን ቀየራ አለው። ጊፍተር የለኝም እንደ አቅሜ እገዝቻለሁ ወልጄ ነው ገብተዋል። እንዲ አሁን እኮ ያቺ ወልድ አጥላለች። እንደ እኮ እንደ ዲቦራ እኮ በምድር ላይ ጨካኝ ሴት የለም። ናይስነቷን እኮ በነገራችሁ ላይ ከቤታ ይልቅ መታስፈራኝ ዲቦራ ናት። ልጁ ላይ የጨከነ ማለያ የጨክነው በነገራችሁ ላይ የፈለግሽውን የቤታን ፎቶ ብታረጊ ምናምን አንድ ቀን ለገንዘብ ብለሽ ትበያታለሽ። ቤታዩ ልጁን ለቲክቶክ ኮይን ብሎ የከዳ ልጁን ልጁን ሆዳ ውስጥ የተሸከመችዋለች ልጅ እውነቱን የካድ የካደኮን ልጅ እኮ እውነት ነው። ሴት ልጅ ሆነሽ ልጅሽን ከተሸከምሽ ዳስ ዩ ትሩዝ እውነትሽን የካድሽ ሴት ለሌላ ሰው እንዴት ትመለሻለሽ ብዬ ሳስብ ይቀርበኛል። አልተናደርኩም። ለምን እናደዳለሁ? እኔ አሁን ቁጭ ብዬ አሁን ኢሞሽናል ያደረገኝ እናትነት ነው። ገብቷችኋል። አሁን እኔ እነዛ አርግዤ በፊት ላይ ሌላ ፊት ተሰጥቶኝ ሞትን፣ ሰላም ነህ እንዴት ነህ ብዬ ጨብጬ ቻው በቃ ምናምን ተባ ብዬ ወልጄ ልጄ ይልጣል። ኦኬ መጣል። ኦኬ

ሴትናት ፊሊተር ብትቀይሪም ጊፍተሮች አይሰጡሽ። ፊልተር አይደለም መቀየር፣ አይደለም መልክም መኖር አይደለም። ባይዘወይ ህሊነው መመታት አለበት። ወንድ ሲደውልልሽ ሳክ እንዲ እንዲላርግለህ ምናምን ካልሽው አብሶሉትሊ ወንድ ልጅ ሰስ ነው ልቡ። በዚህ ነገር በስንቶቹ ሲሸወዱ አይተናልችን። ሰሞኑን ጉድ ትሰማላችሁ። ፊት ላይ ጸበል እርጭ ምና ምትይ ከሆነ አብሰሎትሊ ልቡን ወጥቶ ጉልቅ አርጎ ይሰጥሻል። ድብን አርጎ እንኳን ዩኒቨርስ እችናል እና እኔ የምለው ነው ቀንዱ ደስ ሲል እና ስለ መልክ ሁለታችሁ ማውራት አትችሉ። ዲቦራስ አስቀያሚ ነሽ፣ የፊሊተር ካድሬ ነሽ። ያችኛዋ ደግሞ ዩስፔንድ መኒ ያብር ደግሞ የፋሲካ የምትባል ሴት ሀቅ ነው የዘረፍሽው። ቤታዩ ፋሲካ የምትባል ሴት ሀቅ ምስኪን ሴት ሀቅ የእሷ ገንዘብ ነው ለዚህ ያበቃሽ ፋሲካ ምትባል ሴት ሀቅ እሷ ስለ ትዳሯ ታለቅሳለች። ቤቷ ሆና ትዳሯ እያየችው ክራምብል ዶኖ ፍርስርስርስርስ ሲል ስቅስቅ ብላ ጌታ ፊት ታለቅሳለች። አንቺ የሰውየው ኪሱስ ገብተሽ ሄደሽ ተቆራረጥሽበት፣ እራስሽም ሞዲፋይ ያደረግሽበት ስቲል። ይሄ ሴም ነው። ሃው ዩ ፊል አባት ዩርሰልፍ እስ ሴም በህሊና እስራት ውስጥ ያለች ሴት ነች። በህሊና እስራት ውስጥ ስላለች ወራይሲ ወይስ የኮሊደር ልማት የላካችሁልኝ እችን ሴት ነው ማየት እዚህ ጋር ያለችው እችኛ ማለት ነው። እችኛን ነው ማየው። ትስዋን እዚህ ኢንተርኔት ፐርሶናል። የኢንተርኔት ካራክተር ናት። ወይን ደ ሾዝ ኦቨር ምላደርግ ፎቶ ደና ፎቶ ለምን ኩን አልሆንም? ለምን ኩን አልሆንም? ያ የፈለገ ነገር ብትቆራረጪ ራስሽን ብትቀይሪ ዊጉ ቢጫ ቢሆን ጥቁር ቢሆን ሰማያዊ ቢሆን ከለርሽ በየቀኑ ነጭ ነጭ ሆነሽ አሁን ወደ ቢጫ እየሄድሽ ነው። አሁን ደግሞ ወደ ቢጫ። አሁን ከኔ መጠቁሪ ነሽ። ይሄ የኔ ከለር ነው። ከኔ መጠቁሪ ሴት ነሽ። ባይዘ ብትሄጂ ሄር የድሮ አቤታ ነሽ እ ኦኬ ስለዚህ የእናንተን ኢንሴኩሪቲ እኔ ጋር አታምጡ። ስለ እኔ ብልት ደግሞ ቤታዩ አታውሪ፣ ከዲቦራ ጋር ማውራት ይችላል። ስለ ብልታችሁ ስለ ብልታችሁ ንጽህና እንዴት ብልታችሁን ንጽህና እንደምትጠብቁ በቲክቶክ ላይፍ ለጊፍተሮቻችሁ እንዴት ንጹ ብልትሽ እንደሆነ ስታውሩ ሰምቻለሁ። ሪከርዱም አለ መሰለኝ እዚህ ላይ። ስለ እኔ ብልት ግን አታውሩ። ስ ሜክ የሚያንኮንፈርት የእኔ ብልት ሶስት ልጅ አውጥቷል። ኦኬ፣ ስለዚህ ስለ እኔ ብልት አታውሩ ፕሊዝ። ሴት ሆነሽ ደግሞ ስለ እኔ ብልት ፕሊስ ፕሊስ ውዝ ኦል በቃ ሪስፔክት የእኔን ላይክ ቫዮሌት አታርጉኝ። እንደዛው ስለ እኔ ብልት አታውሩ። ሴት ሆናችሁ ምንድን ነው? ሴት ሆናችሁ ለጊፍተሮቻችሁ ቁጭ በሉና ብልት የንጹህ ነው ብላችሁ አውሩ። ስለ እኔ ግን ብልት አታውሩ። የእኔ ብልት የእኔ ብልት የእኔ ብልት የኔ የኔ ነው የኔ ነው። ገብቷችኋል? ስለዚህ ፎከስ የሚያደርገው ሰው እያለ የሚያገባው ኦር ደግሞ እኔ ነኝ የሚያገባኝ። እናንተ አታወሩ። ሴቶች ሆናችሁ ደግሞ ስለሌላ ሴት ብለት ቤቴን እኔ በጣም ኮንፈርት ነኝ። በጣም ነው የፈራሁት። እግዚአብሔር ምስክር ነው። ቢኮዝ ደግሞ እኔ ምን መሰላችሁ እኔ ምን መሰላችሁ፣ እነዚህ ዲያስፖራ ጊፍተሮች እነዚህ ዲያስፖራ ጊፍተሮች ዘይ ዶንት አስክ ናቹራል ስታፍ ይለም የተለመደውን አይጠይቁም፣ ገብቷቸዋል። የተለመደውን እኛ በትራዲሽናል በኢትዮጵያዊነት ባህል ነገሮችን እንደማይጠይቁ አውቃለሁ። ያ የኔ ብ ያንዳንዱ ተፍቶም ይከዳል። የዲቦራ አይነት መጠቃያ jealous ኦፍ their ህልና ህሊና absolutely ህሊና እንደነሱ ወድቆ ስራ፣ ቁሜ የማንም ሽማግሌ መደበሪያ የሆኜ ገንዘብ ብሰራ እንደፈለኩ ብተኛ፣ እንደፈለኩ ብነሳ፣ እንደፈለኩ ጥፍር ቤት ብሄድ፣ እንደፈለኩኝ ፀጉሬን ብሰራ ደስ ይለኛል። አልዋሽሽም፣ ግን ህሊና አልወደቀም። እዚህ ውስጥ አለች ከነገና ደግሞ ዴር ዘና ዘር ፐርሰንት ደግሞ እንኳን ቀፋይ ሆኜ እኔ ልኮኝ ሂጂና ገንዘብ አምጪ የሚል ዩዘር እዚህ ጓደኛ ያለ አይደል? እዚህ ዩዘር ኖርማል ጓደኛዬ ጊፍት ሰጣት ብሎ የሆንሽ ቅንቅናም ለሰደበች በኢንቦክስ እባክሽን መትተቃርቢ ከሆነ ጊፍት እንዳሰጠኝ በዩ ብሎ የተቆጣኝ ያለ ምሰማው ምሰማው ምታዘዘው ምፈራው ሰው አለ። ስለዚህ እኔ ህሊና ያልወደቀም። ቀጥሎ ደግሞ አስበሻል ሸማግሌ ለሃጫ በኢንቦክስ ደውሎልሽ ትብሎ አይምሮሽም ሊቀበለው የማይችለውን ነገር ትንብሎሽ የማንም ሆነሽ፣ ከዛን ቲክቶክ ደግሞ ላይቭ ላይ መተሽ፣ ተሰዳድበሽ፣ ከምኑ ከምኑ ጋር ውለሽ ገንዘብ ቢቀርስ፣ እኔ አሜሪካን አገር ነው የምኖረው በሰዓት ነው የሚከፈለኝ። ሰርቼ ይኖራለሁ። እውነት ሰርቼ ይኖራል። ልጆችሽን ከደሽ አስባችሁታል። ቡባን ስክደው እና ይሄ ነው የስንቱ ትዳር ፈርሷል። የብዙ ሰው ትዳር

እኔ እንደዚህ አይነት ሴት አይደለሁም። ስራው እየመጣለሁ። አይ ላቭ ማይ ኮወርከርስ በፍቅር በሰላም አብሬያቸው ተጫውቼ እመጣለሁ ወደ ቤቴ። ንጹህ ና ጥፍሩ ላይ ይሰራ ይችላል ግን ህሊናው ንጹህ ነው። ጥፍሩ አብሶሉት ሌላ ይሰራ ይችላል። ይሄው እንዲህ ነው ጥፍራችን፣ ግን ህሊናው ንጹህ ነው። ስለዚህ የቆሸሸው ገላችን ይሄ ገላው ቆሻሻ ማለት ያላችሁት ይታጠባል። ይታጠባል። ሳሙና አለ፣ አሜሪካን ሀገር ነው። ውሃ አለ፣ ቢያንስ እንኳን ውሃ ከሌለ ዝናብም አለ። ወተን እንታጠባለን፣ ዝናብ ላይ እንሮጣለን። የቆሸሸ ህሊ ነው። ጸበል እንኳን አያጥቡም። ልጅን ለመካድ ያበቃ ህሊ ነው። ቦይፍሬንዴ በጣም ስለሚያከብረኝ ሲያናገረኝ እንኳን በራ እንኳክቶ ነው የሚያከብርሽ ቦይፍሬንድ ኦንላይን ልኮ ተሳድበሽ ገንዘብ አምጪ አይልሽ። ከሽማግሌ ወንዶች ገንዘብ ሰብስቤ አይልሽ። ከሚስቶቻቸው ፍቃድ ውጪ ዲያስፖራ ወንዶችን አናግሪ አይልሽ። በቃ ሰው ይወደኛል። ስለምትሳደቢ ያ ለማንኛውም ያሳበደሽ ትናንትና የጠየኩሽ ጥያቄ አለ።

ሄዱበት አያም የፊልተር ካድሬ የፊልተር እስረኛ